ጠቅላይ ሚኒስትር ዶክተር አብይ አህመድ በባሌ ዞን በመገንባት ላይ ያለውን የዲሾሎጂና አካባቢው እንደዚሁም የጌሴ የሳር ምድርን ጎብኝተዋል። ከአዲስ አበባ 400 ኪሎ ሜትር ርቀት ላይ በኦሮሚያ ክልል የሚገኘው የባሌ ተራሮች ብሔራዊ ፓርክ ከ200 ኪሎ ሜትር ስኩዌር በላይ ስፋት ላይ ይገኛል። ፓርኩ በኢትዮጵያ በከፍታ ሁለተኛ ደረጃ ላይ ያለውን ተራራ ጨምሮ አስደናቂ የመልክዓ ምድር ገጽታዎችን፣ የዱር እንስሳትን፣ ደኖችን፣ የሳር ምድርንና የተለያዩ የተክል አይነቶችን በመያዙ የተለያየ ዓለም በአንድ ፓርክ ተብሎ ለመጠራት የበቃ ነው። የዓለም የምግብና እርሻ ድርጅት ፋዎ የኢትዮጵያ ተወካይ ፋራይዚም ዲዚ የኢትዮጵያ መንግስት የምግብ ዋስትና ለማረጋገጥ የሚደነቅ ቁርጠኝነትን አሳይቷል አሉ። በኢትዮጵያ የምግብ ዋስትና ለማረጋገጥ የሚያስችል ተግባራትን እያከናወነ እንደሆነ የገለጹት ተወካይዋ ይህንን የኢትዮጵያን ጥረት የዓለም ምግብ ድርጅት እየደገፈ እንደሆነ እወቁ ብለዋል። ኢትዮጵያ ለግብርና ኢንቨስትመንት ምቹ ሀገር ናት ያሉት ተወካዩዋ ባለሀብቶች በግብርናው ዘርፍ ኢንቨስት በማድረግ የምግብ ዋስትና ለማረጋገጥ የሚደረገውን ጉዞ እንዲያግዙ ጥሪ አቅርበዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አስተማማኝ የኮማንዶ ኃይል አሰልጥኖ እያበቃ ነው አሉ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ። ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የአራተኛ ዙር መሰረታዊ ውትድርና ስልጠና በማስጀመር የአርባ አራተኛ ዙር የኮማንዶ ሰልጣኞችን ተመልክተዋል። ሰልጣኞች የሀገር ፍቅርን የተላበሰው ወታደር ለመሆን ጠንክረው እንዲሰሩ አሳስበዋል። ኮማንዶ በታማኝነት ራሱን አሳልፎ በመስጠት ለሀገሩ አኩሪ ታሪክ የሚሰራ መሆኑን ሌተናል ጀነራል ሹማ አብደታ አስታውቀዋል።